የረመዳን ፍጥራችን ይህንን ይመስላል። እንግዲህ ዋው መሻላ ተባረከላ። እናንተስ እንዴት ነው ፍጥሩ? እናንተ ጋር ምን ይመስላል? እኛ ጋር ይህንን ይመስላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ያላ ሰላምታና እዝነት አይላችሁ ለማለት እወዳለሁ። እንዴት ናችሁ? ረመዳን እንዴት ነው? እንዴትስ እያፈጠራችሁ ነው? ፍጥራችሁ ምን ይመስላል? ኑ እናፍጥር። እስኪ ኑ እናፍጥር። ዛሬ ፍጡር ከኔ ጋር ጠርቻችኋለሁ ማለት ነው። እስኪ ከኔ ጋር ባንድ እናፍጥር። እንግዲህ ረመዳን እናንተ ጋር እንግዲህ እንዴት እንደሆነ ፍጥሮ ባላቅም፣ እኔ ጋር ይህን ይመስላል እንግዲህ እንግዲህ ፍጡር የሚያንሳችሁ ከሆነ እኔ ጋኑ ልበላችሁ። ረመዳን በነገራችን ላይ በቃ ይኸውም አይበላም፣ ምን እንዲሆን አላውቅም። ረመዳን እንደው በቃ እንደዚህ ነው እንደሉ እንግዲህ፣ ምን ልላችሁ መሰላችሁ፣ እንግዲህ በእኛ ቤት ኢፍጣር ይሄንን ይመስላል ማለት ነው። ይህ ደግሞ እንግዲህ ሁላችሁም ታውቁታላችሁ እንግዲህ ብዙዎቹ ታውቁታላችሁ። በተለይ በውጭ ሀገር ያላችሁ አረ እንዳውም በሀገር ውስጥ ያላችሁ ታውቃላችሁ። ያው ብዙዎቹ ባይባልም በውስን፣ ይህ እንግዲህ በርገር ነው ማለት ነው። እንግዲህ ረመዳን የረመዳን ፍጥር ይህን ይመስላል በእኛ ቤት ማለት ነው። አያችሁት እንግዲህ እስኪ እንግዲህ በእናንተ ቤት ደግሞ ምን እንደሚመስል ፈጡር ደግሞ እንደዚሁ ደግሞ ውድ ቤተሰቦቻችን ትለቁታላችሁ፣ እናያለን ማለት ነው። ልክ እንደኔ እኔ እንግዲህ በእኛ ቤት ያለው ፈጡር እንግዲህ ይህንን ይመስላል ማለት ነው። አያችሁት። ይኸውላችሁ እንግዲህ ይሄ ደግሞ እዚህ ሰላጣለ ማለት ነው። አያችሁት። ይህ ሰላጣ ነው ማለት ነው። እዚህ ጋ ያው ሾርባለ እንግዲህ ትንሽ እያበረቀረቀ ነው መሰለኝ እንግዲህ እዚህ ሀገር እንደ ሀገራችን ነጭ ሾርባ ነው ማለት ነው። እዚህ ጋ ደግሞ ያው እንደ አሳምቡሳ ያኔ ማለት አሳምቡሳ እራሱ ሳይሆን በ በጣጥስ የተሰራ ነው ማለት ነው። አያችሁት፣ ይህን ይመስላል።